በሚያምነው ኮሎኔል ከጀርባ የተወጋው ትራውሬ የቡርኪና ፋሶ ምድር ተንጣለች። ኮሎኔሉ ይገደል የሚሉ ድምፆች በርክቷል። አፍሪካ ዕድሜ ልኳን ከመርገምቷ መላቀቅ ከብዷ ስትማቀቅ ኖራለች። አንዳንድ መሪዎች ሀገራቸውን ብሎ መላው አፍሪካን የሚለውጥ እንቅስቃሴ ውስጥ ሲገቡ ገና ሳይራመዱ ባጭሩ እንዲቋጩ ይደረጋል። ይህ የአህጉሪቱ የማይለቅ በሽታና መርገምቷ ነው። አሁን መላው አፍሪካን የናጠው ምዕራቡን ዓለም ብቻውን ሆኖ የተጋፈጠውና ያሸበረው ለሀገሩ ልጆች እንደ ወርቅ የከበሩ ኢብራሂም ትራውሬ ላይ ታላቅ ክህደት በገዛ ጀኔራሉ ተፈጽሟል። ሕዝቡ በቁጣ ነዷል። በቡርኪናፋሶ ምድር በሕዝብ ማበል ተጨናንቋል። በትንታኔ እንመለከተዋለን። አብራችሁን ቆዩ። አንዳንድ ጊዜ ክህደት ድንበር አቋርቶ ከሩቅ አይመጣም። የቅርብ ያሉት ወዳጅ ሁነኛ ጠላት ሆኖ የሚገኝበት አጋጣሚ አለ። በቡርኪና ፋሶ ደግሞ እንዲህ አይነቱ ነገር ይደጋገማል። ቡርኪናቦች ብሎ መላው አፍሪካውያን ተስፋ ያደረጉበት ሳይበራ የጨለመው ኮከብ ቶማስ ሳንካራ የተገደለው እንደ ወንድሙ በሚቀርበው ብሌስ ኮምፓወሬ ነበር። የዚች ሀገር ዜጎች አሁን ደግሞ የብራሂም ትራውሬ ዳግማዊ ሳንካራ ሆኖ ተነሳልን ብለው ሳይጨርሱ ሰውየውን ጠልፎ ለመጣል ግድያም ለመፈጸም የሚረባረቡ በርክተዋል። ኮሎኔል ዋታራ በሚስጥራዊ መንገድ ወታደራዊ ሚስጢሮችን ሲያሾልክ የባለስልጣናቱን ስምና ወታደራዊ ካርታዎች ሲያሾልክ የፕሬዚዳንቱ ቁልፍ የሚባሉ ሰዎች ጋር ብቻ መቅረት ያለባቸውን ሚስጢሮች ሁሉ አሾልኮ ሲሸጥ ነበር። ፕሬዚዳንት ትራውሬም ይህ እንደሰማ በአፋጣኝ ሚስጥራዊ ስብሰባ እንዲደረግ አደረገ። ስብሰባው ሲደረግ አንድም ጀነራል ስልኩን ይዞ እንዲገባ አልተፈቀደለትም። እናም ምርመራ ተጀመረ። በመጨረሻም ከሃዲው ኮሎኔል ዋተራ መሆኑ ታወቀ። ሰውየው የትራውሬ የቅርብ ሰው ከመሆናቸው በላይ ቤታቸው ድረስ የሚመላለሱ ተኛም ጭምር ናቸው። የጀነራሉ ክደት አጥንት የሚሰብር የትራውሬንም ልብ ያደማ እንደሆነ ነው የተነገረው። ኢብራሂም ትራውሬ መካዳቸው እያወቁ እንኳን በፍጥነት እርምጃ አልወሰዱም። ይልቁንስ የጀነራሉን አካሄድ ከልቆኖ መመልከትን ነበር የመረጡት። የፕሬዝዳንቱ ቀኝ እጅ የሚመስለው ነገር ግን ደግሞ በክደት ልቡ የደነደነው ጀነራል ዋታራ ክደቱን ቀጠለበት። እያንዳንዱ እንቅስቃሴው በፕሬዚዳንት ትራውሬ ታማኝ አገልጋዮች እይታ ውስጥ እንደነበረ ግን አልገባውም ነበር። ሰውየው በተደጋጋሚ ወደ ፈረንሳይ ኤምባሲ እየገባ የትራውሬን እቅዶችና ወታደራዊ ምስጢሮች በሙሉ ዘክስኮ ይናገር ነበር። እናም ይህ አካሄዱ ብዙም ሳይጓዝ ማኮላሸት እንደሚያስፈልግ የፕሬዝዳንት ትራውሬ ታማኝ አገልጋዮች አመኑበት። ወዲያው ያ የቡርኪና ፋሶ ተስፋ የሆነው ፕሬዚዳንት ትራውሬ ወዳጃቸውን ወደ ቤተ መንግስት አስጠርተው እኔ ቀኝ እጄን ስሰጥህ አንተ ግን ጀርባን ሰጠኸኝ፣ እናም አሳልፈ ሽጠኛል በማለት በመረረ ቃላት ተናገሩት። ዳግም እንዳይክድ ደግሞ ማስረጃዎችን በሙሉ ከፊቱ አቀረቡለት። ይህ ክደት መላው አፍሪካን ያደማ ክህደት ነው። ከዚህ ጀርባ የነበሩትን ሁሉ ጠራርጎ ወደ እስር ቤት ወረወራቸው። በቅርባቸው ያለ ጀነራል ወተራም እንደ ይሁዳ አሳልፎ ሲሰጣቸው ወታደራዊ ሚስጥሮቻቸውን ሳይቀርም ሲያሾልክባቸው ተደርሶበታል። ከዚህ ሰው ጀርባ ደግሞ የውጭ አገራት ደህንነቶች አሉበት። እቅዳቸውም ቀጣዩ ምርጫ ከመድረሱ በፊት ቅድሚያ ለሕዝቤ ብሎ ለምዕራባውያን ጀርባውን የሰጣቸው ኢብራሂም ትራውሬን ለአንዴና ለመጨረሻ ጊዜ ማሰናበት ነው። ታሪክ ራሱን ደግሟል። ቶማስ አንካራን የበላው ጅብ ኢብራሂም ትራውሬ ላይ ሊደገም ነበር፣ ግን ከሸፈ። የዘመናችን አረመኔና ይሁዳ የሚል ስያሜ የተሰጠው ቡርኪና ፋሶ ኮሎኔል ኢብራሂም ትራውሬን ለማስበላት ከምዕራብ ዓለም ሀገራት ጋር ተደራድሯል። ቡርኪና ፋሶን ከፈረንሳይ ዳረጎት ነፃ ያወጣትን ከትምህርት ፖሊሲ እስከ ጤና እና ግብርና የተሻገረ ታላቅ አብዮ የተቀሰቀሰውን ውድ ልጇን ሊነጥቃት የራሷ አብራኳ ክፋይ የሆነውን ግን ደግሞ የእርግብ ለቤት የተሸፈነ እባብ ሆነው የተገኘው ኮሎኔል ኢብራሂም ትራውሬን አሳልፎ ሰጥቶታል። ይህ የተቀነባበረ ግድያ ተፈጻሚ ሆኖ ቢሆን አሊያም ተሳክቶላቸው ቢሆን ኖሮ በቡርኪና ፋሶ ምድር ምን ይፈጠር ነበር? ቶማስ አንካራስ በማን ነው ተበልቶ የቀረው በገዛ ወዳጁ ወንድሜ እያለ በሚጠራው ኮምፓወሬ አይደለም። አፍሪካ ትውልድ የተሻገረ ከሃዲዎች አሁንም ተሸክማለች። ተኩላዎችን ከበጎች ላይም ማጥፋት ይኖርባታል። ለነሱ አንዳች ምርኅራሄ ማሳየት አያስፈልግም ሲሉ የአፍሪካ ቁስል የሚያማቸው ተንታኞች እየተናገሩ ነው። ምክንያቱም ታሪክ ራሱን ደግሟል። አስታውሱ የባለ ግርማ ሞገሱ የፓን አፍሪካኒዝም አቀንቃኝ እንደ ኤሮፓያን አቆጣጠር ጥቅምት 15 1987 በተካሄደ መፈንቅለ መንግስት በወታደሮቹ ነበር በጥይ ተደብድቦ የተገደለው። ከግድያው ከአራት ዓመታት ቀደም ብሎ ሳንካራና ካምፓወሬ ሳንካራን ፕሬዚዳንትነት ያበቃውን መፈንቅለ መንግስት መርተዋል። የቅርብ ጓደኛው ወዳጁ ጭምር ነበር፣ ግን ለራሱ የስልጣን ጥም ሲል ለብዙዎቹ የብርሃን ተስፋ የነበረውን አፍሪካዊ ቼጉቬራን ተብሎ የተሞካሸውን ቶማስ ሳንካራን ክዶታል። ክዶም ለምዕራቡ ዓለም አውሬዎች አስበልቶታል። በእርግጥ የእሱም መጨረሻ አላማረም። በ2014 በተካሄደው ህዝባዊ ተቃውሞ ስልጣኑ ለቆ የተሰደደው፣ ያ ብቻ ሳይሆን ራሳቸው የገዛ ወንድሙን እንዲ እንዲገድል አድርገውት ሲያበቁ መልሰው ለፍርድ አደባባይ አቁመውታል። ካዲነህ ሲሉ ይሁዳነትን አስታውሰውታል። ምንም እንኳን ጊዜው ቢቆይም ሳንካራ በመላው አፍሪካ እንደ ተምሳሌት ሆኖ ይታያል። በምዕራብ አፍሪካ ታክሲዎችን በምስሉ ያስጌጣሉ። የደቡብ አፍሪካው የተቃዋሚ መሪ ጁልየስ ማሌሜ ከምሳሌዎቹ አንዱ አድርጎ ሳንካራን ይጠቅሳል። ሳንካራ ቀንጡ የሚባል የአኗኗር ዘይቤ አልነበረውም። የራሱንና የመንግስት ሰራተኞችን ደሞዝ ሁሉ ቀንሷል። የመንግስት ሾፌሮችንና አንደኛ ደረጃ የአየር መንገድ ትኬቶችን እንዳይጠቀሙ ማግዷል። ለትምህርት ቅድሚያ ይሰጥ ነበር። ስልጣን ላይ በነበረበት ጊዜ በአገሪቱ ማንበብና መጻፍ የሚችሉ ሰዎች በ1983 ከነበረበት 13 በመቶ በ1987 ወደ 73 በመቶ አድጓል። እንዲሁም ግዙፉ የብሔራዊ ክትባት ዘመቻም በበላይነት መርቷል። ከፊውዳል ባለ ንብረቶች መሬት በቀጥታ ለድሃ ገበሬዎች አከፋፍሏል። ይህም የስንዴ ምርት በከፍተኛ ሁኔታ እንዲጨምር አድርጓል። ተባበረችው አፍሪካ የኒዮቅኝ አገዛዝ ተቋማት ተብሎ ከጠራቸው አንድ አለም አቀፍ የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ ተቃራኒ እንድትቆም ጥሪ ያቀርብ ነበር። አንድ ጊዜ የሚያበላ ይቆጣጠራል ሲል መናገሩ ይጠቀሳል። አፍሪካ ውስጥ እንደ ቡርኪና ፋሶ ባሉ በርካታ ቅኝ ግዛቶች ከፍተኛ ተጽዕኖ የነበራትን የፈረንሳይ የበላይነትን የሚገዳደር የጸረ ኢምፔሪያሊስት የውጭ ፖሊሲን ይፋ አደረገ። ፈረንሳይን እሱን ለመግደል ፊታውራሪ ነበረች ስትል ባለቤቱ ማርያም ትከሳለች። አብዮተኛው መሪ ሳንካራ ጭቆናን አጥብቆ የሚጠየፍ ለዶች ሴቶችን ጨምሮ መዋቅራዊ ጭቆና አለባቸው ብሎ ለሚያምነው ህዝቦች እኩልነትን የሚያቀነቅን ቅኝ ገዢዎችንና ኢምፔሪያሊዝምን የሚቃወም ህዝብ ለመብቱ እንዲነሳ ታግሎ የታገለ እንደነበሩ ታሪክ ይዘክረዋል። እንግዲህ ለቡርኪና ፋሶ በርካታ ስራዎችን የሰራው ቶማስ ሳንካራ ገዛ ወዳጁ ተግዶ ነው የተገደለው እናም እነዚህ ዘመናትን የተሻገሩ ይሁዳዎች ዛሬም በቡርኪና ፋሶ ተከስተዋል ኢብራሂም ትራውሬን ለማስገደል ፈረንሳይ አሜሪካና ሌሎች የምዕራብ ዓለም ሀገራት በሱ ዙሪያ ያሉ ሰዎችን ለመጠቀም እየተፍጨረጨሩ ነው የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬ ጠባቂ እንዲህ ይላል ኢብራሂም ትራውሬ ለአምላኩ ተንበርክኮ በሚጸልይበት ወቅት እንድመታው አምስት ሚሊዮን ዶላር አቀረቡልኝ ከዚህም በላይ ለኔና ለቤተሰቤ የዛን አገር ዜግነት እንደሚሰጡን ቃል ገቡልኝ ይህን ጥያቄ እንዴት እንደምቀበል ሳስብ ተገረም ነው ለእነርሱ ገንዘብ ከሰው ልጅ ክብር በላይ ነው ማለት ነው። ራሴን ጠየቅኩኝ። አምስት ሚሊዮን ዶላር የጥፋተኝነት ስሜቴን እስከ ዘላለም ድረስ ሊሸፍንልኝ ይችላል? የገንዘብ ባዕድ አገር ንጉሥ ያደርገኛል ወይስ በወንዶችና በሴቶች ልጆቻቸው የሚሳለቁበት ሞኝ? በከተማቸው እንደ ውሻ ከመኖር በገዛ ምድሬ እንደ አንበሳ መኖር እመርጣለሁ ሲል የተናገረው አንዳንድ መሪዎች ከዘመን የቀደሙ ቀድመውም እየነቁ በቁጭትም የሚንገበገቡ ይሆኑና በድንገት በስልጣን እርካብ ላይ ተፈናጠው ይገኛሉ። ያኔ ምን ይሰራሉ የሚል ጥያቄ ከተነሳ ያኔ ምን ይሆናሉ ከተባለ ልክ እንደ ኢብራሂም ትራውሬ መላው አፍሪካውያን የሚመኙት በጥበብና በሳል አመራር የተሳሉ ሰይፍ ይሆናሉ የሚል መልስ እናገኛለን። ኢብራሂም ትራውሬ ገና ወደ ስልጣን ከመምጣቱ ጠላቶቹ ተበራክቷል፣ አዳኞቹ በዝቷል። ጋዳፊን ያስወገዱት ቶማስ አንካራን አሰናክለውና አዋክበው ከጉድጓድ የከተቱት የምዕራቡ ዓለም ተናዳፊ ባቦች ትራውሬ ላይም ተመሳሳይ ድርጊት ሊፈጽሙ እየተራወጡ ነው። ህዝቡ ግን ቀድሞ የነቃ ነው እና መሪያችንን አናስነካም ብሏል። ኢብራሂም ትራውሬ ወር ወርቃችንና ራሳችንን እንጠቀምበታለን ብሎ ባወጣው ህግ ላይ ደስተኛ ለመሆኑን ትራውሬ የሀገሪቱ ወርቅ ለራሱ ስልጣን ማስጠበቂያ ያደርጎታል የሚል ክስ ከቀረቡበት በኋላ የቡርኪናፋሶ ዜጎች ፕሬዚዳንት ኢብራሂም ትራውሬን ለመጠበቅ ማታ ማታ በዋና ዋና አደባባዮች ላይ ተኝተው እንደሚያድሩ ከሰሞኑ ቡርኪናፋሶ የነበረው ታዋቂው ጋናዊ ዩቲዩበር ኦዴማያ በሀገሪቱ ጎዳናዎች ላይ ተዟዟር አረጋግጫለሁ፣ ብሏል። እኛ ያለን ኢብራሂም ትራውሬ ላይ ምንም አይነት አደጋ አይደርስበትም። አሜሪካና ፈረንሳይ የአንድ ነጻ አገር ፕሬዚዳንት ይዘው የማሰር መብት የላቸውም። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ነገሮች ግልጽ እንዲሆኑ ፈልጋለሁ። ኢብራሂም ትራውሬ የአገሩን ፍላጎትና መድረሻ አጢኖ በመርመር እኔ ጋመጣ መጣ እኔ እንደ አንድ የንግድ ሸሪኩና ህልሙን ለማሳካት ጓደኛ ሆኝን የተቀበልኩት ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም። ሀብት ብዝበዛ የማድረግ ፍላጎት የላትም። ፍታዊ ንግድ እንዲኖር እንፈልጋለን ሲሉም በአንድ ድምፅ መጮ ጀምረዋል። የዚህ ታላቅ መሪ ተጽዕኖ በመላው አፍሪካ ተስተጋብቷል። ፈረንሳይ የምትባል እራሷን በአፍሪካውያን ማደናት ያከበረች ሀገር አሽቀንጥረው መወርወር ጀምሯል። የዚች ሀገር ዜጎች አሁን ደግሞ ኢብራሂም ትራውሬ ዳግማዊ ሳንካራ ሆኖ ተነሳልን ብለው ሳይጨርሱ ሰውየውን ጠልፎ ለመጣል ግድያም ለመፈጸም የሚረባረቡ በርክተዋል። በቅርባቸው ያለ ጀኔራልም እንደ ይሁዳ አሳልፎ ሊሰጣቸው ወታደራዊ ሚስጥራቸውን ሳይቀርም ሲያሸልክባቸው ተደርሶበታል። ከዚህ ሰው ጀርባ ደግሞ የውጭ ሀገር አደነቶች አሉበት። እቅዳቸውም ቀጣዩ ምርጫ ከመድረሱ በፊት ቅድሚያ ለህዝቤ ብሎ ለምዕራባውያን ጀርባዋን የሰጣቸው ኢብራሂም ትራውሬን ለአንዴና ለመጨረሻ ጊዜ ማሰናበት ነው። በሀገራችን ሆነን ወደ ቡርኪናፋሶ ሀገር ሳንገባ ቡርኪናፋሶ ያላትን ያላት ማድን በራስ ሀገር አምርታ በንግድ ስምምነታችን መሰረት ወደኛ ሀገር መላክ ነው። የቡርኪና ፋሶን የማድን ሀብት የመስረቅ እና የመበዝበዝ ፍላጎት ቢኖረን የሀገራችን ማድን አምራቾች ቡርኪና ፋሶ ገብተው እንዲሰሩ እናደርግ ነበር። እኛ ግን ፍትሐዊ ንግድ ተጠቃሚነትን ስለምፈልግ ይህንን አናደርግም። እንደ ሀያላን ሀገሮች በሌሎች አገር ገብተን ተጽዕኖ መፍጠር አንፈልግም። አሜሪካና ፈረንሳይ ኢብራሂም ትራውሬ በጥላቻ አይን የሚመለከቱት ምክንያቱም ትራውሬ አይኔ እያየ የአገሬ ማድን ሀብት አትሰርቁም በማለቱ ነው። አበቃን። ቸር ጊዜን ተመኛንላችሁ።